ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። በቅድሚያ በዝርዝር ወደምንመለከተው ዘገባ እናልፋለን። ችግሮች በውይይት ተፈተው ወደ ተሟላ ሰላም ለማምጣት ሁሉም ለሰላም ግንባታ የበኩሉን ሊወጣ እንደሚገባ የምዕራብ ጎንደር ዞን የመንግስት ሰራተኞች ጠየቁም። የምዕራብ ጎንደር ዞን አስተዳደር በዞኑ ከሚገኙ የመንግስት ተቋማት ሰራተኞች ጋር በወቅታዊ ሰላም ጉዳይ ውይይት አካሂዷል። መረጃውን የምዕራብ ጎንደር ዞን መንግስት ኮሚኒኬሽን አድርሶናል፣ እንደሚከተለው ይቀርባል። የምዕራብ ጎንደር ዞን አስተዳደር በዞኑ ከሚገኙ ሴክተር መስሪያ ቤቶች የመንግስት ሰራተኞች ጋር በወቅታዊ የሰላም ጉዳይ ውይይት አካሂዷል። በውይይቱ ከተሳተፉ የመንግስት ሰራተኞች መካከል አቶ አየኖ ማንደፍሮ የሰላም ችግር ማህበራዊና ኢኮኖሚያዊ ቀሶ ማስከተሉ ማህበረሰቡን ለማገልገል መቸገራቸውን ተናግረዋል። ለህዝቡ ሰላም ቅድሚያ በመስጠት የታጠቁ ኃይሎች ወደ እውነተኛ እርቅ ሊመጡ እንደሚገባ ጥሪ አቅርበዋል። ሁሉንም ተቋማት ዞናችን ያለ ሁሉም እንግዲህ በብዙ ሺህ የሚቆጠር ሰራተኛ ነው ያለው። ነገር ግን እሱ ወጥቶ ወርዶ ተቋማትን እየደገፈ እያገዘ ወረዳዎችን እያገዘ አይደለም። ሰላም እንዲመጣ ከመንግስት በኩልም ምቹ ሁኔታዎች ተፈጥረው የታጠቁ ኃይሎች በሰላም እርቀ ሰላም ወርዶ ወደየ ህብረተሰባቸው ተቀላቅለው ልማትም ያለሙበት ህብረተሰቡም ደግሞ ከአሁን በፊት ስናየው የነበረው ሰላም ተመልሶለት ሁሉም ወደ የሚፈልገው ቦታ ተንቀሳቅሶ ሰርቶ የሚበላበትን ነገር እንዲመቻች መሆን መቻል አለበት። ሌላዋ የውይይቱ ተሳታፊ ወይዘሮ ሰናይት ሸዋዝ ሰላምን ለማጽናት መንግስት ሰራተኞች የበኩላቸውን ድርሻ ሊወጡ ይገባል ብለዋል። በየትኛውም አማራጮችን ተጠቅመን ሰላምን መስበክ፣ ባለንበት የስራ ዘርፍ ውጤታማ ስራ መስራት፣ የማህበረሰቡ ተጠቃሚነት፣ ሀገራችን ወደ ተሻለ የምትሻገርበትን መንገድ ክሬት አድርጎ በሁሉም አማራጭ በተግባር በምንሰራው በተቋማችን ተግባርም ለህዝብ በምንሰጠው ሰርቪስም አገራችን ሰላም እንድትሆን በምናደርገው በየትኛውም ሜዳ ሰላም የመስበክ ኃላፊነት ይጠበቃል ማለት ነው። በውይይቱ የተገኙት የአማራ ክልል ትራንስፖርትና ሎጂስቲክ ባለስልጣን ኃላፊ አቶ ዘውዱ ማለደ እንደ ክልል የተፈጠረውን የሰላም ችግር ለማስተካከል እስከ ቀበሌ ድረስ የሰላም ውይይት እየተከናወኑ ነው ብለዋል። የመንግስት ሰራተኞችና ሌሎች የህብረተሰብ ክፍሎች ችግሮች በውይይት ተፈተው ወደ ተሟላ ሰላም ለማምጣት በትኩረት እንዲሰሩም ጥሪ አቅርበዋል። የመንግስት ሰራተኛው ከራሱ አኳያ ለሰላሙ ራሱን አስተዋጽኦ እንዲያደርግ የሃይማኖት አባቶች በተመሳሳይ የንግዱ ማህበረሰብ በተመሳሳይ የበኩሉን አስተዋጽኦ የድርሻ ድርሻው እንዲወጣ ለማድረግ ታስቦ የተዘጋጀ መድረክ ነው። ውጤትም እያየን ነው ያለ ነው። ህብረተሰቡ በጣም የጥፋት ኃይሎችን መንገድ እያወገዘ ነው ያለው። የምዕራብ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ እንዳለው ማሩ በክልሉ ዘላቂ ሰላምን ለመገንባት እየተከናወነ ባለው ጥረት የመንግስት ሰራተኞችና ማህበረሰቡ የሚጠበቅባቸውን ኃላፊነት ሊወጡ እንደሚገባ ተናግረዋል። ከምንም በላይ ህዝባችን በችግር ውስጥ በሆነበት ሰዓት አገልግሎት አሰጣጡን አሻሽሎ የህዝባችን ቅሬታ በመፍታት የመልካም አስተዳደር ተጨማሪ የመልካም አስተዳደር ችግር ባለመሆን የተለያዩ በሲቪል ሰርቫንት የሚጠበቁ ግዴታዎችን መወጣት አለብን ብለን እናስባለን። የመልካም አስተዳደር ችግሩ እንዲቀረፍ ማህበረሰባችን የተሻለ አገልግሎት መስጠት አለብ የሚል ሲቪል ሰርቫንት መፈጠር አለበት። እሱንም አሁን በውይይታችን በደንብ ተወያይተንበታል። በውይይቱ በዞን የሚገኙ የሁሉም ሴክተር መስሪያ ቤቶች የመንግስት ሰራተኞችና የመንግስት የስራ ኃላፊዎች ተገኝተዋል። የሰላም እጦቱ በማህበረሰቡ የዕለት ከዕለት እንቅስቃሴ ላይ ተጽዕኖ ማሳደሩን በማዕከላዊ ጎንደር ዞን የሚገኙ ወጣቶች ተናገሩ። ሰላም ለማረጋገጥ ከሚደረገው ጥረት ባሻገር የመልካም አስተዳደር ችግር በሚፈጥሩ አመራሮች ላይ እርምጃ ሊወሰድ ይገባል ተብሏል። ከማዕከላዊ ጎንደር ዞን ከተወጣጡ ወጣቶች ጋር በጎንደር ከተማ በወቅታዊ ሰላም ጉዳይ ውይይት ተካሂዷል። ደስታ ካሳ ዝርዝር አለው። የሰላም እጦቱ በማህበረሰቡ ላይ ከፍተኛ ተጽዕኖ እያሳደረ መሆኑን የጥፋት እጆችና መዘዞች በሚል በተካሄደው መድረክ ላይ ተሳታፊ የሆኑ የማዕከላዊ ጎንደር ዞን ወጣቶች አስታውቀዋል። በምክክሩም በሰላም እጦቱ ምክንያት አርሶ አደሩ ለዘርፈ ብዙ ችግሮች እየተጋለጠ መሆኑን ተሳታፊዎቹ አንስተዋል። ገበሬው እኮ ተሳቆን ያል ገበሬው እያቀፋቸው ነው እየሸፈናቸው ነው ይላል መንግስት። እነሱ ደግሞ ምን መንግስትን እያቀፋችሁ መንግስትን ማትለቁ ማን ነው ስብሰባ የዋለ ማን ነው ስብሰባ ሄዶ ቀን አበል የበላ እየተባሉ ደግሞ እየታገቱን ያሉ የእኛ ቤተሰቦች እኛ የቸገረን የአመራር ችግር ነው። አመራር ራሱን አይቶ ማስተንትን ማለት አለበት። ለስልጣን መሮጥ ሳይሆን በትክክላዊ መንገድ ህዝብ ማየት ነው። ምስቱን ልጆችን እንደሚወድ ህብረተሰቡን መውደድ አለበት። በክልሉ የተፈጠረውን የሰላም እጦት ወደ ዘላቂ ሰላም መመለስ እንደሚገባ የገለጹት ተሳታፊዎቹ መስተካከል አለባቸው ያሏቸውን የመፍትሄ መንገዶች አመላክተዋል። አንጻራዊ ሰላም ብቻ ሳይሆን ወደ ዘላቂ ሰላም ገብቶ ህግን የማስከበር ስራ መፈጸም መቻል አለበት። መንግስት ያለውን ድርሻ ቢወጣ ህብረተሰቡም ድርሻውን ሊወጣ ይችላል። እኛው በኛው ተተረዳዳነ እኮ አገራችን እንዲዛታለን። አንድነት ስለሌለን አንድነት በቃ አንድነት ቢኖረን አገራችን ሌባ ይገባባት ምን አይገባባት። የማዕከላዊ ጎንደር ዞን አስተዳዳሪ አቶ አወቅ አስፈሬት አካባቢን ለመጠበቅ በሚደረገው ጥረት ማህበረሰቡና መንግስት የራሳቸውን ድርሻ መወጣት ይገባል ብለዋል። ሁላችንም የየድርሻችንን ልንወጣ ይገባል ተደራጅቶ ከአካባቢው ሰዎች ጋራ ከአካባቢው ሰላም አስከባሪ ጋር አካባቢው ሚኒሻ ጋራ አካባቢውን ተደራጅቶ መጠበቅ አለበት። ይህን አድርገው አካባቢያቸውን ሰላም ያደረጉ ቀበሌያቸውን ሰላም ያደረጉ ወረዳቸውን ሰላም ያደረጉ ወረዳዎች አሉ፣ ቀበሌዎች አሉ፣ አካባቢዎች አሉ። የመልካም አስተዳደር ችግሮች አሁን ላይ ላለው የክልሉ የሰላም እጦት አንዱ መነሻ መሆኑን የጠቀሱት የአማራ ክልል የልህቀት ዲዛይንና ቁጥጥር ስራ ኮርፖሬሽን አማካሪ ዶክተር ፍቃዴ ዳምጤ ችግር የተገኘባቸው አመራሮች ብልጽግና ፓርቲ እርምጃ ለመውሰድ በሂደት ላይ መሆኑን አሳውቀዋል። ያነሳችሁት ችግር አንዱም ሀሰት ነው ብዬ መውሰድ አልችልም። እንዲያውም ቀንሳችሁት ይሆናል ብዬ ወስዳለሁ። እነዚህ ችግር ያለባቸውን ተቋማት አመራሮቻቸውን በተለይ በእጅ ያለውን የቡድን መሪዎች የሚያስተባብሩትን በሲቪል ሰርቪስ ሪፎርም እና በፓርቲያችን በራሱ ሪፎርም እያጣራ እንዳለን። በዚህ ጊዜ ሀቀኝነት በጣም ወሳኝነት አለው። እናንተ ደግሞ በመረጃ ልታግዙ እንዲገባል የሰላም መደፍረስ የወጣቱን ትውልድ ወደፊት ተስፋና እድገት በአጭር የሚያስቀር በመሆኑ ወጣቶች ዘላቂ ሰላም እንዲሰፍን የራሳቸውን ኃላፊነት እንዲወጡ ተጠይቋል። በትራንስፖርት ዘርፎ የሚስተዋሉ ሕገወጥ ተግባራትን በመከላከል የትራፊክ አደጋን ለመቀነስ እየሰራ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ትራንስፖርትና ሎጂስቲክ ተጠሪ ጽህፈት ቤት አስታወቀም። ጽህፈት ቤቱ ባለፉት ዘጠኝ ወራት ያከናወናቸውን ተግባራት በሆመራ ከተማ ገምግሟል። ተጨማሪውን አምሳ አለሞኝ ያቀርበዋል። በሙያው የሰለጠነና ህጋዊ መንጃ ፍቃድ ያለው አሽከርካሪ እንዲኖር ማድረግ ጤናማ የትራፊክ እንቅስቃሴን በመፍጠር ሊከሰቱ የሚችሉ አደጋዎችን ለመቀነስ ያስችላል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ትራንስፖርትና ሎጂስቲክስ ጽህፈት ቤትም ይህንን ታሳቢ ያደረገ ተግባር እየፈጸመ መሆኑን ያለፉት ዘጠኝ ወራት እቅድ አፈጻጸሙን በገመገመበት ወቅት አስታውቋል። መስፈርቱን ላሟሉ የአሽከርካሪ ማሰልጠኛ ተቋማት ህጋዊ እውቅና በመስጠት ህጋዊ አሽከርካሪ እንዲኖር ከሚመለከታቸው አካላት ጋር በቅንጅት እየሰሩ መሆኑን የጽህፈት ቤቱ ኃላፊ አቶ ለምለሙ ባየህ ተናግረዋል። ህጋዊ አሽከርካሪዎች እንዲኖሩ አቅጣጫ ተቀምጧል መሰረት አድርጎ ተቋማችን ከአጋር ከፖሊስም ከሌሎች አጋር ተቋማት ጋርም ሆኖ በጋራ እየሰራ ያለበት ሁኔታ ነው ያለ። እነዚህን ተቋማት ብቃታቸውን አረጋግጦ የክልሉ ትራንስፖርትና ሎጂስቲክ ባለስልጣን ይሄ የሚመለከተው ፈቃድ እንዲሰጡ ተደርጓል። በዚህ ዘርፍ ያሉት ባለሙያዎቻችንም የበቁ ከመሆናቸው አኳያ እየተከታተሉ የሚታዩትን ችግሮች እያረሙ እየሄዱበት ያለበት ሁኔታ አለ። አካባቢው በሰሜኑ ጦርነት የተጎዳ መሆኑን ኃላፊው ጠቅሰው የትራንስፖርት ዘርፉ እንዲያገግም የክልሉ ትራንስፖርትና ሎጂስቲክስ ባለስልጣን ያልተቋረጠ ድጋፍ እያደረገ መሆኑንም አስረድተዋል። በብዙ ነገር የተጎዳ ዞንም ስለነበረ የክልል ትራንስፖርትና ሎጂስቲክስ ባለስልጣን ሁሉንም የጠየቅናቸውን ጥያቄዎች በወቅቱ እያሟላ ለዚህ ደረጃ አድርሶታል። የቅድ አፈጻጸማችን የተሻለ ደረጃ እንዲደርስ ዋናው አበረታቻችን ሆኖ ያገኘነው መሆኑን አይተናል። የባጃጅና የስምሪት ማህበራትን በማደራጀት ህገወጥ የትራፊክ እንቅስቃሴን ለመቆጣጠርና የህብረተሰቡን እንግልት ለመቀነስ እየሰሩ መሆኑን የተናገሩት ደግሞ የቀብትያ ሁመራ ወረዳ የትራፊክ አስተባባሪ ምክትል ኢንስፔክተር አሻግሬ ረብጤና የዳንሻ ከተማ አስተዳደር የትራንስፖርት ተጠሪ ጽህፈት ቤት ኃላፊ አቶ ቃኘው መኮንን ናቸው። ባጃጆችን ማህበር አስገብተናል። በማህበር ህጋዊ የሆኑትን በህጋዊ መልክ አደራጅተን እንደ ማንኛውም ተሽከርካሪ እንትን ተሰጥቷቸው በዚህ እንዲጠቀሙ ህብረተሰብ እንዳገለግሉ ነው። መናኸሪያ ውስጥ ራሱን ችሎ ቢሮ አልነበረውም። የስምሪት ማህበር ወይም ደግሞ የባለ ሀብቱ ተወካይ ማህበር አልነበረውም ቢሮ። ራሱን ችሎ ቢሮ ሁለት ክላስ የሰራበት አጋጣሚ አለን። ነዳሻን ከተማ የትራንስፖርት ገቢ በውስጥ በማድረግ ወይም ደግሞ የትራንስፖርት ገቢያችን ራሳችን በመጠቀም ከእያንዳንዱ ተሽከርካሪ በመምሪያው መሰረት በሚፈቅደው መምሪያው መሰረት በመሰብሰብ ራሱን ችሎ የመናኸሪያ አዳራሽ አዘምነን እየሰራን እንገኛለን። የነዳጅ ዋጋ ጭማሪ በተፈለገው ልክ ተግባራትን ለመፈጸም እንቅፋት እንደሆነባቸውም ምክትል ኢንስፔክተር አሻግሬና አቶ ቃኛ አስረድተዋል። በግምገማ መድረኩ ላይ የተገኙት የዞኑ ዋና አስተዳዳሪ አቶ አሸተ ደመለው ህገወጥ ተሽከርካሪዎችን ለመቆጣጠር ጠንክሮ መስራት እንደሚገባ አስገንዝበዋል። ህገወጥ አሽከርካሪዎች የብቃት አሰጣጥ፣ ህገወጥ ተሽከርካሪዎች ጊዜያቸው ያረጀ ያፈጀ ተሽከርካሪ ወደ ከተማ ወደ ዞናቸው እየመጣ ነው። ይህን የምንከላከልበት ቁጥጥር የምናደርግበት እና በአጠቃላይ በክልል ደረጃ ሄዶ ሲገመገም መልካም ስራዎች የተከወኑበት ቢሆንም ጉድለቶች ደግሞ ቀጣይ እያረምን የምንሄድባቸው ስለሆነ ለዚህ ደግሞ ዋናው ጠቀሜታው ግብረ ኃይሉን ማጠናከር ነው። የክልሉ ትራንስፖርትና ሎጂስቲክስ ባለስልጣን በዞኑ በተለያየ ምክንያት ታርጋ ለሚያስፈልጋቸው ተሽከርካሪዎች ከመደበኛው የታርጋ ዋጋ በቅናሽ እያቀረበ መሆኑ የተጠቀሰ ሲሆን ይህንን እድል በአግባቡ መጠቀም እንደሚገባ በመድረኩ ተጠቁሟል። የሴቶች፣ የህፃናት፣ የአረጋውያንና አካል ጉዳተኞችን ተጠቃሚነት ለማረጋገጥ በክልሉ ካሉ አርባ ተቋማት ጋር በጋራ እየሰራ መሆኑን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታወቀም። ተቋማት የሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞችን ጉዳይ አካተው በሚሰሩበት ሁኔታ ለዞንና ለወረዳ አመራሮች ስልጠና ሰጥቷል። ያየፈንቴ ዝርዝር አለው። የአማራ ክልል ሴቶች ህጻናት ማህበራዊ ጉዳይ ቢሮ በክልሉ ባሉ አርባ ተቋማት የሴቶች የህፃናት የአረጋዊና የአካል ጉዳተኞችን አካቶ ትግበራ ተግባራዊ ለማድረግ እየሰራ ይገኛል። ባለፉት ጊዜያት በተቋማት የአካቶ ትግበራ መመዘኛ ባለመኖሩ አገልግሎትን ውጤታማ ለማድረግ እንቅፋት ፈጥሮ የነበረ ቢሆንም የተቋማትን የአካቶ ትግበራ በህግ ማዕቀፍ በማስገባትና የተጠያቂነት ስርዓትን በመዘርጋት የሴቶች የህፃናት የአረጋዊና የአካል ጉዳተኞችን ተጠቃሚነት ለማሳደግ ቢሮው እየሰራ ይገኛል። የተቋማት አካቶ ትግበራ አሰራርና ሂደት ውጤታማ ለማድረግ ቢሮው በጎ ጎንደር ከተማ ለዞንና ለወረዳ አመራሮች ስልጠና እየሰጠ እንደሚገኝ የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ ገልጸዋል። ተቋማት የሴቶችን የህፃናትና የአካል ጉዳተኛ ጉዳይ እንዴት አካተው እየተገበሩ ነው? የፌዴራል ሚኒስተር መስሪያ ቤታችን አዲስ ኢንክሉሲቭ ሌብሊንግ ቱል ተዘጋጀና በባለፈው አመት መመዘኛ መስፈርቱ ወደ እኛ መጣ። አሁን ወደ መመሪያነት አድጓል። ይሄ መመዘኛ ቱል አዲስም ስለሆነ የዞንና የወረዳ የዚህ ዘርፍ ባለሙያዎች ተቋማት እንዴት የነዚህን ደንበኞቻችን ተቋማ አድርገው አካተው ይተገብራሉ የሚለውን መመዘኛ ቱል ነው እየሰለጠኑ ያለው። ኃላፊው አክለውም ስልጠናው ሰልጣኞችን እውቀት የሚያሳድግ መሆኑን ገልጸው በቀጣይ በትኩረት እንዲሰሩ መነሳሳትን እንደሚፈጥር ተናግረዋል። ይህም በመሰልጠናቸው አንደኛ ተቀራራቢ የሆነ እውቀት ይኖራቸዋል። አርባ ተቋማትን ሲመዝኑ የስራ ተጾታ አኩልነትን ያረጋገጠ ነው ወይ፣ ወንድ ሴት ይላል ወይ፣ አካል ጉዳተኞችን ያያል ወይ፣ አረጋውያንን ያያል ወይ፣ መስራት የሚችሉት የሚለውን በደንብ ያያል። ይህም በማየታችን ደግሞ ወደ ቡድን መሪ ያመጧሉ ወደ ዳይሬክተር ያመጣሉ። የተለያዩ ስልጠናዎችን የሰጧሉ። ብዙ ተቋማት የሕጻናት ማቆያን እየሰሩ ለእናቶች ደግሞ ምቹ የስራ ሁኔታ የሚፈጠርበትን እድል አግኝተናል። የስልጠናው ተሳታፊዎች በበኩላቸው በስልጠና እውቀትና ልምድ ማግኘታቸውን አንስተው ከስልጠና ያገኙትን ልምድ በመጠቀም የሴቶች የሕጻናት፣ የአረጋዊና የአካል ጉዳተኞችን ተጠቃሚነት ለማሳደግ እንደሚሰሩ ጠቁመዋል። ስሜ ሀረግ ደሳለኝ እባላለሁ። የመጣውት ከሰሜን ጎንደር ዞን ማይጠብሪ ከተማ። ሴክተሩ ብቻውን ሰርቶ ሳይሆን ከሌሎች አጋር አካላት ጋር ተባብሮ ከሁሉም ተቋማት ጋር ተባብሮ ሲሰራ ውጤት እንደሚያመጣ በደንብ መገንዘብ ችለናል። ከዚህ እንደሄድ ነው የሚመለከታቸውን አካላት ስልጠና ሰጥተን የተሻለ ተግባር እንሰራለን ብዬ ይጠብቃለሁ። ስሜ አበበም ተስኖ ትባላለው። ምራብ ጎንደር ዞን መተማ ወረዳ ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት ነው ምሰራው። ስልጠናው ለእኛ ትልቅ አቅም ፈጥሮልናል። ወደ ታች ስንሄድ ተቋማትን አካተው እንዲሰሩ ተጠያቂ እንዲሆኑ ተቋማት በቅድ ደረጃ እነዚህን የማህበረሰብ ክፍሎች አካተው እንዲሰሩ ጥሩ ምቹ ሁኔታ ይፈጥራል ብዬ አስባለሁ። ሰሜን ጎንደር አዳርቃይ ወረዳ የአምራል ዋሴ ለስራችን እስካሁን እንቅፋት የነበረና የህግ ማዕቀፍ የለውም የሚሉ ነበሩ። ይህን ይህን ግን የሚያካት አጠቃላይ አሰራሩን በ ምዘና እንደሚካሄድና ክትትል ድጋፉ ጠንከር ያለመሆኑ ከዚህ ስልጠና ሰፊ የሆነ ነገር አግኝተናል። ተቋማት ላካቱት ትግበራ ስራ ትኩረት በመስጠት ተጠቃሚነታቸውን እንዲያሳድጉ ጥሪ ቀርቧል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።